ዲንያችን ኦልሞስት ወደ 6 ቢሊየን ፊደሎች አሉ። ይሄ አያስገርምሽም? ኒኩለሳችን ሴል፣ ኒኩለሱ 6 ቢሊየን ፊደል ማለት ኦልሞስት አንድ ሺ መጽሐፍ ቅዱስ ላይ የተጻፉ ቃላት እንደማለት ነው። እግዚአብሔር ዓለምን ሲፈጥር አለ ምን አይነት ቋንቋ እንደተናገረ አናውቅም። ነገር ግን እንደኔ ይላል አራት ፊደላትንና ሃ0 ቃላትን የተናገረው ይላል። በጣም ጥሩ እንግዲህ 37 አልፋ 73 28ኛ መጽሐፍ ይመስለኛል የኢትዮጵያ ፊደል ያለውን ሳይንሳዊ ኮድ የሚያወጣ ነው። 37 አልፋ 73 ላይ ለየት ያለ ነገር ሰርቻለሁ። ምንድን ነው? ዲኤንኤን እንደ ኮድ እንደማድረግ ማለት ነው። ይሄ በጣም ትልቅ ጉዳይ ነው። በተለይ መጽሐፉ በሰሜን አሜሪካ በተመረቀ ጊዜ በጣም ተመራማሪዎችን አንዱ ያስደነቀው ይሄኛው ስራዬ ነው። እንደሚታወቀው እዚህ ላይ በስፋት እንዳስቀመጥኩት እንግዲህ ዲኤንያችን ኦልሞስት ወደ ስድስት ቢሊየን ፊደሎች አሉ ይ አያስገርምሽም ኒኩለሳችን ሴል ኒኩለሱ ስድስት ቢሊየን ፊደል ማለት ኦልሞስት አንድ ሺ መጽሐፍ ቅዱስ ላይ የተጻፉ ቃላት እንደማለት ነው ሰው ለምሳሌ አንድ ሺ መጽሐፍ ቅዱስ ተመሳሳይ ቃላት ናቸው ይታወቃል አንድ ፊደል ቢጎድን መልክቱን ያዛበዋል በተመሳሳይ መልኩ ከዲኤንያችን አንድ ፊደል ቢጎድል ሰው በዊልቸር ይሄዳል እና እግዚአብሔር በምን አይነት ምስጢር እንዳጣመረው እጅግ እጅግ የሚገርም ነው። እና በተለይ ዶክተር ዳዊን ጆንሰን የሚባል አንድ ትልቅ የሞለኪላር ባዮሎጂስት ምን ይላል፣ እግዚአብሔር ዓለምን ሲፈጥር አለ ምን አይነት ቋንቋ እንደተናገረ አናውቅም፣ ነገር ግን እንደኔ ይላል አራት ፊደላትንና ሀያ ቃላትን ነው የተናገረው ይላል። ምክንያቱም ሁሉም ገዳይ ቫይረስ ጭምር የራሳቸው ዲኤንኤ ያላቸው እና ዲኤንኤያችን ደግሞ አደኒን፣ ሳይቶሲን፣ ጓኒን እና ታያሚን የሚባሉ የአራቱ ንጥራት ነገራት ጥምር ነው። እንደገና ደግሞ ሀያሚኖ አሲዶች አሉ እና ማንም ሰው ዲኤንኤ አለ ለምሳሌ ኮምፒውተር ፕሮግራም ባይናሪ የዜሮ እና አንድ ጥምረት እንደሆነ ዲኤንኤያችን ደግሞ እኛንነታችንን የሚመራ መመሪያ የሚሰጥ ነው። ዲኤንኤ ውስጥ ውሸት የለም። ሶ አንድ ሰው ለምሳሌ ዲኤንኤውን ሊጻፍ ቢባል እንደውም እንደ ተመራማሪዎቹ ጥናት ስምንት ሰዓት ለምሳሌ በሴኮንድ አንድ ፊደል ከዲኤንኤሽ ብጽፊ ስምንት ሰዓት ኦልሞስት ሃምሳ ዓመት ይፈጅብሻል ማለት ነው እና ቢዘረጋ ቁመትሽን ሊበልጥ ይችላል። እንደውም ብዙዎቹ በጣም በጥልቀት ከመሄድ ይልቅ ራሱ ጃንክ ዲኤንኤ ብለው ደግሞ የተዋቸው ነገሮች አሉ። ያ ውስብስብ ነገር ነው እና ሳይንቲስቶችን ያስገረመ አንድ ነገር በቅርቡ ሪሰንትሊ ተገኘ። ምንድን ነው የተገኘው? እንግዲህ ዲኤንኤ የተዋቀረባቸው ነገሮች ይታወቃል። ኤቲጂሲ እና በሰልፈሪክ አሲድ መዋር ውስጥ ሲሄዱ የሚሰጡት ኮድ ነበረ። ብሪጅ ይሰራል። ዲኤንኤያችን አስር ላይ ይሰራል፣ አምስት ላይ ይሰራል፣ ስድስት ላይ ይሰራል፣ አምስት ላይ ይሰራል። ለምንድን ነው እግዚአብሔር ያስቀመጠው ነው የሰው ልጅ የሚል ነው። በጣም ምርምር ውስጥ የገቡት በተለይ እስራኤል ሳይንቲስቶች ነበሩ ይህን ያገኙት በብዙ ሚሊየን ማግኒፋይ በሚያደርግ መሳሪያ የተመለከቱት ደብል ስትራንድ ዲኤን ጥምዙ፣ ደብል ሄሊክሱ ማለት ነው። እና አስር አምስት ስድስት አምስት ምንድን ነው ተብሎ ሲመረመር ቁጥሩን ወደ ፊደል ነው የቀየሩት። ለዚህ ነው የግዕዝ ፊደል የሂብሪው ፊደል የግሪክ ፊደል ቀመረ ፊደል አለው፣ ጄማትሪያ ይባላል። በዓለም ላይ በጣም ብዙ ሺ ቋንቋዎች አሉ። በጣም ጥቂት ብቻ አልፋቤት አላቸው ከዛ ውስጥ ደግሞ አልፋቤት ውስጥ ሂድንሊ በስውር ቁጥር ያላቸው ደግሞ ዕብራይስጥ፣ ግሪክ እና ግዕዝ ናቸው። ስለዚህ ብሉፕሪንት ናቸው፣ የተፈጥሮ ብሉፕሪንት አምላክ ያስገባባቸው ተብለው በቀመረ ፊደል ሊቃውንት ይታወቃሉ። እነዚህ ሁለቱ መጻሕፍቶቼ ያው የኢትዮጵያውን የግዕዙ ላይ ነው የሰራሁት። እና ምንድን ነው አስር አምስት ስድስት አምስት ሲመረመር፣ አስረኛው የእግዚአብሔር ስምን ነበር የሚለው ነው ይመጣው። ለምሳሌ በመዝሙር 118 ላይ 22 የእግዚአብሔር ስሞችን ዳዊት ይጠቅሳል። አሌፍ ቤት፣ ጋሜል፣ ዳሌጥ፣ ሄ፣ ዋው እያለ 22 ስሞች አሉ። እና አስረኛው ላይ ሲመረመር አስረኛው ዮድ በእኛ የማን ወይም የፊደል ነው። ቀጥሎ አምስተኛው ላይ የሚሰራውን ብሪስ ሲፈተሽ አበገደሃ በእኛና በእብራይስጥ ፊደል ሃ። ቀጥሎ ስድስተኛው ላይ ኢንክሪፕት ነው የሚያደርጉት አበገደ ሃወ ወን እንይዛለን። እንደገና አምስተኛው ሃ ነው። የሃ ወሃ የሃ ወሃ የሚል ፓተርን ሰጠ ማለት ነው። ይሄ ምንድን ነው? በግሪኮች ቴትራግራማቶን ይባላል። ቴትራግራማቶን ማለት አራቱ የእግዚአብሔር ስሞች ለማለት ነው። የሃ ወሃ ማለት ወደ እኛ ስናመጣው ያህዌ የሚለውን ኮድ ሰጠ ለማለት ነው። ስለዚህ አንድ ሰዓሊ ስዕል ስሎ ፊርማውን እንደሚያሳርፍ እግዚአብሔር ሰውን ፈጥሮ ስሙን አትሞበታል ነው የሳይንቲስቶቹ የመጨረሻ ትልቁ ትልቁ ግኝታቸው እና ይሄ በጣም ዓለም አቀፍ ጥናት ነው፣ ብዙዎች አክሰስ ማድረግ ይችላሉ። ሶ እኔ ደግሞ ምንድን ነው ያደረግኩት? ኦኬ የእግዚአብሔር ስም ካለንና ውስጣችን ከታተመ 26ም ከሆነ ቀመሩ ወይም ኮዱ 1565 ሲደመር 26 ነው። ልክ ዘፍጥረት አንድ 26 ላይ እግዚአብሔር ማለ ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል። ልክ ቁጥር 26 ላይ ማለት ነው። ዝም ብሎ 26 ላይ የሆነ አይደለም ነው ኮድ ነው። ለምሳሌ መጽሐፍ ቅዱስ በግዕዙ ልበለው፣ ግዕዙ በጣም ይስማማኛል። በቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል 77 ኮድ ነው ያለው በቀዳሚ ገብረ የሚለው ፊደል ብትቆጥሪው ቀለማት ይባላሉ። በእኛ በቀመር ትምህርት ሰባት ነው። እግዚአብሔርም የሚለው ሰባት ነው። ሰማይ ወምድረ የሚለውም ሰባት ነው። ሰን ሰን ሰን፣ የስነ ፍጥረት ቀመር እንደሆነ ትረጃለች። ሶ እግዚአብሔር የሚለውን የመጀመሪያውን ቲጂና ስትቆጥሪ ወደ ታች እግዚአብሔር እግዚአብሔር እግዚአብሔር የሚለውን ስትቆጥሪ ልክ ሀያ ስድስተኛው ላይ ሀያ ስድስተኛው እግዚአብሔር ይመጣል። ምን ይላል እዛ ላይ? ሰውን በመልካችን እንደምሳሌያችን ንፍጠር ይላል። በሂብሪው ኤሎሂም ይላል በረሽት ባራ ኤሎሂም ኤት ሃሻማይም ቤት አሬዝ ነው የሚለው እና ኤሎሂም የሚለው ቃል ሀያ ስድስተኛ ይመጣል። ሶ ዝም ብሎ የተቀመጠ አይደለም የእግዚአብሔር ኮድ ነው ውስጣችን ያለው የሚለው ነው ትልቁ ሀሳብ ሰው እኔ ደግሞ ምን አደረኩኝ እዚህ ላይ አንባቢያን እንደው ቢያነቡት ጥሩ ነው። ዲኤንኤ የተዋቀረበት አምስቱ ንጥራት ነገሮች አወጣው ካርበን፣ ሃይድሮጅን፣ ኦክሲጅን፣ ናይትሮጅን እና ፎስፈረስ ናቸው። ሶ ካርበን አቶማዊ ቁጥራቸውን ስናወጣ ካርበን ስድስት ነው። ሃይድሮጅን አንድ ነው። ኦክሲጅን ስምንት ነው። ናይትሮጅን ሰባት ነው እንደሚታወቀው ፎስፈረስ አስራአምስት ነው። ስለዚህ ሲደመሩ ሰላሳ ሰባት ይመጣል። መጽሐፊ አንዱ ሰላሳ ሰባት አልፋ ሰባት ሰላሳ ሰባት የእግዚአብሔር ቁጥር ነው በጣም በሁሉም በእብራይስጥ ብቴጂ በግሪክ ብቴጂ በግዕዝ ቀመሮስጥ ብቴጅ የምታገኝ እውነት ነው። በኋላ ይህ ሰላሳ ሰባት ከሆነ ስለዚህ ሃይድሮጅን ካርበን ናይትሮጅን ኦክሲጅንና ፎስፈረስ ዲኤንኤን ካዋቀሩ እነዚህ ነንበሮ ፕሮቶናቸው ኒትሮናቸውና ኤሌክትሮናቸውን ወደ ማሰብ ነው ሄድኩት ማለት ነው። ዝም ብሎ ሊሆን አይችልም። ሶ ሃይድሮጅን ፕሩቶኑ አንድ ነው። ኒውትሮኑ ዜሮ ነው። ኤሌክትሮኑ አንድ ነው። ስለዚህ አንድ ሁለት ነው። አንድ ሲደመር አንድ ሁለት ነው። አጠቃላይ ደምሮ ካርበን ያው ስድስት ስድስት ስድስት ነው። ኤሌክትሮኑ ፕሩቶኑ፣ ኒትሮኑ ስድስት ስድስት ስድስት። ናይትሮጅን ደግሞ ሰባት ሰባት ሰባት ነው። ነምበሩ፣ ፕሩቶኑ፣ ኤሌክትሮኑ፣ ኒትሮኑ። ሶስት ጊዜ ሰባት ሃያ አንድ ነው። ኦክሲጅን ያው ስምንት ስምንት ስምንት፣ የመጽሐፍ የርዕስ አንዱ ስምንት ስምንት ስምንት ነው። ፕሩቶኑ፣ ኤሌክትሮኑ፣ ኒትሮኑ 888 ነው። መጨረሻው ፎስፈረስ ነው። ፎስፈረስ ፕሩቶኑ 15 ነው ኒትሮኑ 16 ነው ኤሌክትሮኑ 15 ነው። 46 ነው። እነዚህን አንድ ላይ ስንደምር ትሪፕል ዋን ይሰጠናል። አንድ አንድ አንድ ዝም ብሎ ትሪፕል ዲጂትስ ቀላል አይደሉም። ዋን ዋን ዋን እስከ ናይን ናይን ናይን በእኛ አልፋና ኦሜጋ እንላቸዋለን። በቀመረ ግዕዝ ትምህርት በጣም ዴብዝ ያለው ትምህርት ነው። ዝም ብሎ እንትን አይደለም አልፋ መሆኑ ኮዱ በእኛም በዕብራይስጥም ቀመር አ አንደኛ ፊደል ናት። ለሰላሳኛ ተራ የሚሰጣት ናት። ፈሰማን ፈሰማኒያ ላይ ያለች ናት። አንድ ሲደመር ሰላሳ ሲደመር ሰባ አንድ አንድ አንድ፣ ኦርሞስ ስላሴ ማለት ነው። አንድ ሲደመር አንድ ሲደመር አንድ ሶስት ነው፣ ሲባዝ አንድ ነው። አንድም ሶስትም ነው። አልፋን ይሰጣል ማለት ነው። ስለዚህ እኔ ካርበንን ሃይድሮጅንን ናይትሮጅንን ኦክሲጅንን ፎስፈረስ አጠቃኒ ፕሩቶናቸውን ኤሌክትሮናቸውን ኒውትሮናቸውን ተደምሮ አልፋ ሰጠ። የሰልፈሪክ አሲድ መሆር ደግሞ ባህር ማዶ ሊቃውንት ያጠኑት ደግሞ 26ን ሰጠ። በዚህ ምህዋር ውስጥ ያለን ፍጡራን መሆናችንን ያው በስፋትና በዝርዝር ያው የተቀመጠበት ነው። ሌላው ዲኤንኤ አጠቃላይ 5040 አርኤንኤ 5040 10080 እነዚህ በሳምንት ያሉ የደቂቃዎች ብዛት ከአልፋ እግዚአብሔር ለሰው ልጅ የተሰጠው እንደሆነ እና በጣም ሰፋፊ ነገሮች ውስጥ ያሉበት ነው እና 37 አልፋ 73 አንዱ ራሱ አንዱ ክፍል ስለ ዲኤንኤያችን በእግዚአብሔር አርያና አምሳል ስለመፈጠራችን ኢቭን ደግሞ ሰው ለምሳሌ ሴላችን ሞቶ ሌላ ሴል ሲተካ መረጃው በቅጽበት ነው የሚገለበጠው። ምን ያህል እውነት መሆኑ እኔ ማንነቴ የሚታወቀው ዲኤንኤያዊ ማንነቴ ነው። ዲኤንኤ ውስጥ ውሸት የለም። ስለዚህ ብዙዎቹ ይሄ የቀመር ትምህርት በጣም ትልቅ እግዚአብሔር በቁጥር ውስጥ በፊደል ውስጥ እንደሚናገር ይታወቃልና አንዱ ራሱ ሴክሬትያ በመሆኑ ዲኤንኤን ነው በጣም የሚፈትሹት። እንደውም በኖ ዘመን የተከሰተው አንዱ ጥፋት ከሰማይ ወረዱት የሚባሉት ሁለት መቶዎቹ የሰውን ዲኤንኤ ማኒፕሌት ማድረግ ነበረ። ተውላጣ አለም ይባላልና ምድርም ተበላሸች ይባላል እና ይህን ኮድ ዲኮድ አድርጎ ማበላሸት ነበረ። ግን ያን ጊዜ ሰዎች በሰሩ ስራ ጠፍተዋል፣ በዛን ዘመን የነበሩት እና ዲኤንኤ ማለት በጣም የከበረ ብዙ መረጃ በውስጣችን የያዘ ትልቅ አካል ነውና እዛ ውስጥ ነበረ መጽሐፍ ይመላለስ የነበረው። ጀምስ ብሩስ የተባለ አንድ ግለሰብ ኢትዮጵያውን መጽሐፈ ሄኖክ ከዚህ ሀገር ይዞት እንደወጣ ይነገራል። በዚህ ዓለም ስለ መጽሐፈ ሄኖክ እጅግ በጣም ብዙ ነገር እየተባለ ነው። አንተ ስለ መጽሐፈ ሄኖክ ምን ትላለህ? በአሁኑ ሰዓትስ በማን እጅ ላይ ይገኛል? ኢትዮጵያ ውስጥ የነበረው የመጽሐፈ ሄኖክ ማለት ነው። መጽሐፈ ሄኖክ በጣም ትልቅ መጽሐፍ ነው። ሀገራችን ኢትዮጵያ ጠብቃ ለዓለም ካስረከበች ወይም ከሰጠችው ስጦታ መካከል አንዱ መጽሐፍ ሄኖክ ነው። ሄኖክ የአዳም ሰባተኛ ትውልድ ነው። ሰባት ብዙ ትርጉም ቁጥር አለው። ለምሳሌ ሰባተኛው ትውልድ ሄኖክ አዳም፣ ሴት፣ ሄኖስ፣ ቃይናን፣ መላልኤል፣ ያሬድ፣ ሄኖክ ላይ ይደርሳል። ስምንተኛው ማቱሳላ ነው። አዳምን በገነት ሰባት ዓመትን የኖረው። ሰባት በጣም ብዙ ነገር ነው እንደምታውቅ፣ የሥነ ፍጥረት ኮድ ነው። ለምሳሌ ሰው ራሱ ፊቱ ላይ አልፋ እግዚአብሔር ሰባት ነገሮችን አስቀምጦበታል በእኛ የእውቀትና የጥበብ ትምህርት ሁለት አይን ሁለት ጆሮ ሁለት የአፍንጫ ቀዳዳ አፍ ወደ ሰማይ አቅንተን ብንመለከት ሰባቱ ሰማያት ሰባቱ ሊቃነ መላእክት ፀሐይ ጨረቃና አምስቱ ፕላኔት በአይን የሚታዩ እነዚህ እነዚህ ነገሮች በጣም ሰፊና ጥልቅ ነገሮች ናቸው እና የአዳም ሰባተኛ ትውልድ የሆነው ሄኖክም ሞትን ሳያይ የተሰወረ ነው ልክ በአንድ ዓመት ልክ 365 ዓመት ምድር ላይ ከቆየ በኋላ ይህና ዓለም ጥሎ በተጓዘው እግዚአብሔርን የመፈለግ ጉዞ ከአይነ ሞት ሰውሮታል። ነው እና ሄኖክ ብዙ ምስጢራትና ጥበባት የተገለጡለት አባት ነው። ስለ ገነት ብዙ ጽፏል። ስለ ገነት እጽዋት ብዙ ጽፏል። ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት በጣም ብዙ ጽፏል። ፈለከ ፈለካትን ማለትም ሰማይ ሰማያትን፣ አየር አየራትን፣ አስራ ሁለቱ ነፋሳት፣ ስለ ጥልቁ በጣም ብዙ ነገሮችን ጽፏልና ያ መጽሐፍ እንግዲህ መጽሐፍ ሄኖክ በመባል ይታወቃል። መጽሐፍ ሄኖክ ይሁዳ፣ የቅዱስ መጽሐፍ ፀሐፊ፣ የአዲስ ኪዳን ጸሐፊ አንዱ ይሁዳ ይባላል። በመልእክቱ ላይ ከመጽሐፍ ሄኖክ ጠቅሶ ጽፏል። መጽሐፉ በጣም የተከበረና የተቀደሰ መጽሐፍ ነው። ግን ያ መጽሐፍ ተሰውሮ ጠፍቶ ነበር፣ በጣም የለም። ምድር ላይ የት ገባ አይታወቅም። ይሁዳ ጠቅሶታል፣ ሰው ከጠቀሰው የት ነው የሚገኘው? እና ለዓለም እንቆቅልሽ ሆኖ ብዙ ጊዜ ከጠፋ በኋላ እንግዲህ ኢትዮጵያ ሀገር ግን ሲነበብ ሲተረጎም ቆይቷል። ይህ በጣም ትልቅ ጉዳይ ነው። እንደውም አሁን ምናልባት ዩቲዩብ የምታይ ከሆነ በጣም በዚህ ሰሞን ኦር ባሉትን ቅርብ ዓመታት ውስጥ የኢትዮጵያ ሄኖክ ኢትዮፒክ ሄኖክ ኢትዮፒክ ሄኖክ የሚሉ ብዙ ነገሮች እየወጡ እንደሆን ብዙ ይባላል ጁቢሊስ ኩፋሌ እና ወደ ኢትዮጵያ ቀኖና እየመጣ ነው አለሙ ያስብላል እና መጽሐፈ ሄኖክ በእርግጥ በአለም ላይ ሶስት ናቸው አሉ የሚባሉት አሁን ሶስት አይነት የሄኖክ መጽሐፍት አሉ በአለም ላይ አሁን እንደ ፊሎሎጂስትነቴ እንደ አጥኚነቴ ነው የማቀርበው ሶስቱንም አንብቤያቸዋለሁ የግዕዙ ያው ትልቁ መጽሐፈ ሄኖክ ነው በጣም ሰፊ ነገር ያለ ነው ሁለተኛው ስላቮኒክ ቨርሽን ዘ ሴክሬት ኦፍ ኢኖክ የሚባል ሄኖክ ያየው ምስጢር ይላል ወደ አስር ሰማያት ያወጠዋል ስለ ፀሐይ ስለ ጨረቃ ስለ ከዋክብ ስለ ዘመናት ሌሎችም ምክሮች ነገሮች ያሉበት ነው የስላቮኒክ ኤዲሽን የሚባል ነው ስላቮኒክ ውስጥ በኢስተርን ዩሮፕ በአንድ ጥንታዊ ቤተክርስቲያን ውስጥ የተገኘ ነው ይሄ ዘሴክሮቶፍ ኢኖክ የሚባል ሁለተኛው መጽሐፍ ነው ሶስተኛው ግን አይ ቲንክ አምስተኛው ክፍለ ዘመን ላይ እንደተዘጋጀ የሚነገርለት ዘሂብሪው ኢኖክ ይሉታል የዕብራይስጡ ሄኖክ እንደማለት ነው ይሄ ደግሞ ከይሁዲ ራባዮች አንዱ በመንፈስ ተነጥቄ ሄኖክ በሰማይ ያለውን ክብር ተመለከትኩኝ ሜታትሮን ይለዋል የሚባል መልአክ ደረጃ ላይ ደርሷል ብሎ የጻፈው እና በተለይ ሕዝቅኤል ኮቦር በምትባል ወንዝ ላይ ያየው ትልቅ የሰረገላ ምሥጢር አለ ከዛ ጋር አካቶ በጣም ሰፊ ነገር የሚዘረዝር ነው። ስለዚህ የኢትዮጵያው ሄኖክ ግን በጣም ጥንታዊ የተባለ ነው። እንደሚታወቀው በቅርብ ዘጠኝ አርባዎቹ አካባቢ 48 አካባቢ ይመስለኛል፣ ዴድ ሲ ስክሮልስ የሙት ባህር ቁምራን ላይ ሰፊ የሆነ አሰሳ በ11ዱ ዋሻዎች ውስጥ ተደርጎ ነበረ። እዛ ውስጥ የተወሰኑ የሄኖክ መጽሐፍ ቁርጥራጮች ተገኝተዋል። ግን ፉል ማኑስክሪፕት የኢትዮጵያው ነበረ። እንዳልችው ጀምስ ብሩስ የስኮቲሽ ተጓዥ ነው። በተለይ አባይን መነሾ ለማየት ያደረገው ጉዞ በጣም ታሪኩን አግዝፎ ያወጣዋል። ይህ ስኮቲሽ ተጓዥ አረብኛ፣ ስፓኒሽ፣ ፖርቹጊዝ፣ ግዕዝ አቀላጥፎ ይችል የነበረ መልከ መልካም ቁመቱም ረዘም ያለ ነበረ። ኢትዮጵያ እንግዲህ በ18ው ክፍለ ዘመን የመጣው አይ ቲንክ ንጉሥ ተክለ ሃይማኖት ሁለተኛ እና ራስ ሚካኤል ስዑል ነው አቀባበል ያደረጉለት። በተክለ ሰውነቱ፣ የግዕዝ እውቀቱ በጣም ተወዳጅና ተሰሚነትን ችሎታል። እና ሁለት ዓመት ኢትዮጵያ ቆይቷል። ሁለት ዓመት ሲቆይ ከሰራቸው ስራዎች መካከል የተለያዩ ኢትዮጵያ እንግዲህ በጣም በብዙ ሺህ የሚቆጠሩ መጽሐፍትን ጠብቃ የያዘች ሀገር ናት። ግዕዝ በጣም ጥንታዊ ቋንቋ ነው። ብዙ ሺህ ብራናዎች ያሉበት ሀገር ነው። አሁንም በባህር ማዶም ከኢትዮጵያ ተወስደው ያሉበት አጋጣሚ አለ እና እነዛን በመገልበጥና ለመድኃኒት የሚያገለግሉ እፅዋትን በመሰብሰብ የሚታወቅ ሰው ነው። መጨረሻ ላይ መጽሐፍ ሄኖክን ሲያገኝ በጣም ነው ሰው የተደነቀው፣ ምክንያቱም ዓለም ላይ የለም። በጣም እኮ የሚገርም እኮ ነው፣ ፕላኔተርዝ ላይ መጽሐፉ የለም በቃ የት ገባ በሚባልበት ጊዜ ኢትዮጵያ ይነበባል፣ ይተረጎማል፣ ይጻፋል፣ ብዙ ብራናዎች አሉ። ሶስት ኮፒ ይዞ ሄደ እና ለፈረንሳዩ ንጉሥ ለልዊ አስራ አምስተኛ ነው በስጦታ ያበረከተለት የትልቅ ጉዳይ ስለሆነ በፈረንሳይ ምሁራ እንዲጠና ተደርጎ በፈረንሳይ ብሔራዊ ቤተ መጽሐፍት እንዲቀመጥ ተደረገ። አንዱ ኦክስፎርድ ቦዴሊያን ቤተ መጻሕፍት እንዲቀመጥ ተደረገ። አንዱ ራሱ ላይ ጋር ራሱ ጋር ቅጁ ተቀመጠ። ካረፈ በኋላ እንደገና ወደ ቦዴሊያን ቤተ መጻሕፍት ተሸጋገረ ማለት ነው። ከዛ ያ የሄኖክ መጽሐፍ መገኘት በአውሮፓ ላይ ትርጉሙ ቀላል አልነበረም፣ ነው ብዙ ጥናቶች እንዲጀመሩ አደረገ ማለት ነው። እንደገና አይናቸው ወደዚህ እንዲያማትር ሆነ። ዝርዝር የሚገኘው የኢትዮጵያ ሄኖክ መጽሐፍ ላይ ነው። ይሄ ደግሞ ዓለም እስካሁን እንቆቅልሹን ያልፈታው ጉዳይ ነው። እነዚህ ማናቸው ናቸው? ኔፍሊሞች መጽሐፈ ሄኖክ ላይ ወደ ሁለት መቶ ይጠጋሉ። ዛዚኤል ይባላል መሪያቸው። ምን አይነት ስራ ይሰሩ እንደነበር ቅድምም እንደጠየቅሽን ተውላጥ አለም ዲኤንኤን ማዛባት፣ የፈረስን የበቅሎን ወደ ሰው የሰውን ብዙ አይነት ክሬቸርስ የመስራት ጉዳይ ነበረ በዛ ጊዜ ኢቭን መገለጥ የሌለባቸውን ረቂቅ እውቀቶችን ለሰው ልጆችን እስከ መግለጥ ይታወቃሉ። እና ምድር እንደተበላሸች ና በንፍረ ውሃ እንደጠፉ ታሪኩ ይነገራል። ና በኔፍሊም ጉዳይ ምርምሩ ከፍ አለ። ምንድን ናቸው? ሶስት አይነት ቪው መጣ ማለት ነው። ከዛ በኋላ አንደኛው ቪው የሄኖክ መጽሐፍ ከታየ በኋላ በጣም በስፋት የተንጸባረቀው እነዚህ በቁሙ መላይክት ናቸው የሚል ነገር መጣ። ምክንያቱም ሶስት ሺህ ክንድ ቁመት ይላቸዋል። እና ደመናው የሚገፉን እንዴት ነው? ሰው ሰው ይሄን ሊሆን አይችልም። እና ኤንጅልስ ናቸው ያሉ ነበሩ። በጣም ብዙ ብዙ ምሁራን ናቸው በዚህ ላይ ተሳትፎ ያደረጉት። ሁለተኛው ደግሞ ዘሴት አይት ቪው የሚባሉ አይ መላይክት የተባሉት ደቂቀ ሴት በቁሙ መላይክት አያገቡም፣ አይጋቡም። ስለዚህ የሴት ልጆች ማለትም አዳም የወለደው የሴት ልጆች በንጽህናቸው መላይክ ተባሉ። ዘሴታይት ቪውም የሚባል መጣ። ሁለተኛው ደግሞ ለምሳሌ ክብረ ነገስት፣ መጽሐፈ መቃቢያን ከኦሪቱ ውስጥ፣ ሌላ ደግሞ መጽሐፈ ምስጢረ ሰማይ ወምድር የሚባል አንድ መጽሐፍ አለ። እነሱ ደግሞ የሚሉት ስጋ እንዲለብሱ የተደረጉ መላይክት ናቸው። አዳም ላይ ታበየው መጨረሻ ላይ እግዚአብሔር እስቲ ሊፈትናቸው አልብሶ እንደላካቸው እና በጣም የሌለ ዲኤንኤ ነው። ድብልቅልቅ አርያማዊና አዳማዊ ዲኤንኤ ሲደባለቅ ማህፀን ቀደው እስከ መውጣት ደርሰው ቁመታቸው በጣም ጃይንት ነበሩ። ያገኙትን ይበሉ ነበር ይላል። እርስ በርስ ሲተራረዱ ነበረ። መጨረሻ ላይ ሩፋኤል ተልኮ አዛዜኤልን ጨለማ ጉድጓድ ውስጥ እንደቀበረው ወደ ሰባ የሚጠጉ ትውልዶችን ኮረብታ ውስጥ እንደጨመራቸው ደግሞ በዛ ዘመን ነበሩትን እንዳጠፋ የሚገልጻል እና ሶስት ቪው አለ ማለት ነው። ያ ሁሉ ቪው እንዲቀሰቀስ ምክንያት የሆነው አንደኛ የኢትዮጵያው መጽሐፍ ሄኖክ ነው። ሄኖክን ተከትለው ደግሞ የተተረጎሙ በተለይ መጽሐፍ ምስጢረ ሰማያዊ ምድር የሚባል አንድ ኢትዮጵያ ግዕዝ መጽሐፍ አለ። ክብረ ነገሥትም አለ። እነዚህ መጽሐፍት ደግሞ ይሄንን ቪው በጣም አጠንክረው በመናገራቸው በቃ ዓለም እንደገና የሽ አባቶቻችን አንሴስተሮቻችን ይህን ሁሉ ጥብብ ያለ አመለካከት ሳይሆን ሰፊ ቪዋቸውን በማስቀመጣቸው እነዚህ ነገር ሊሆኑ ይችላሉ ሊሆኑ ይችላሉ ወደሚል እሳቤ የመጣ አልፎ ተርፎ ደግሞ የቅርብ ጸሐፍት ጭምር እንደ ዘካርያ ሲችን የመሳሰሉ ብዙ ነገር መጻፍ ጀመሩ። በእነዚህ ጉዳይ በኔፍሊምስ ዙሪያ አኑናኪም ይሏቸዋሉ ምን የሚሏቸው በጣም ሰፊ ጉዳይ እየመጣ መጣ ሶ ዓለም ትኩረቱን ወደዚህ መጽሐፍ አደረገ ማለት ነው። እስቲል አሁን ድረስ የኢትዮጵያ መጽሐፍ ሄኖክ ይመረመራል፣ ይጠናል። ብዙ ሀሳቦች ከውስጡ ሪፍሌክት ይደረጋሉ በተመራማሪዎች በሳይንቲስቶች እና እኔ ይህን ሳስብ ሁሌ ደግሞ ዩቲውብ ላይም ሪሰርቸሮች የሚያቀርቡበትም የተለያዩ ቦታዎች ውስጥ ስትመለከች ዘኢትዮፒ ኖክ ኢትዮጵያዊ ሄኖክ የመጽሐፍ ማለትም ኢትዮጵያዊ ትርጉም ግእዝ ብለው ኮትስ እና ሳይት ሲያደርጉ ስትሰሚ እንደ ሀገር ወይም በዛ ውስጥ እንዳለ ሰው ከፍተኛ ክብር ይሰማናልና፣ ትልቅ ጉዳይ ነው ይሄ።